ብሮታይ ታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትር አብይ አህመድ ኑ ስንላቸው አራት ኪሎ መስሏቸው አኮረፉ ብለዋል። ለምሰራው ስራ ሁሉ የዳቦ ስም እየወጣ የማጥላላት ተግባር እየተፈጸመብኝ ነው ሲሉ አክለዋል። ቀዳሚው መረጃችን ይሆናል። ኢሳያስ አፈወርቄ ከጀነራሉ ማስጠንቀቂያ ደርሰዋቸዋል። ይህ የጀነራሉ ማስጠንቀቂያ የተሰማው ጠቅላይ ሚኒስትር አብይ አህመድ ከኤርትራና ግብፅ ጋር መስራት አቁም በሚል ለሌላኛው ጀነራል ተማጽኖ በላኩ ማግስት ነው። እንመለከተዋለን። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውሳኔ ከትግራይ ምላሽ ተሰጥቷል። የትግራይ ሕዝብን እምነትና ታሪክን ለማጥፋት የተደረገ ውሳኔ ነው ሲሉም የክልሉ የሃይማኖት አባቶች ገልጸዋል። ለአማራ ሕዝብና ለትግራይ ክልል ጊዜያዊ አስተዳደርም ጥሪ ያቀርበዋል። ሰሙታላችሁም በክልሉ የጎሳ ግጭትን ለመቀስቀስ እየተሞከረ ነው ተባለም። አጎራባቹ ክልል ደግሞ የግዛት መስፋፋት እያደረገ ነው ሲል ድርጅቱ ገልጿል። ጋዜጣው ደግሞ ሙስጠፋ መሐመድ እንዳብዲ ኢሌ የሚል ሀተታን ይዞ ወጥቷል። የምንቃኘው መረጃ ይሆናል። ብልጽግናና ሻቢያ ትግራይን የጦርነት አውድማ ለማድረግ ከጫፍ ደርሰዋል ተባለም ይበ እንዲህ እንዳለ አገዛዙ በቅርቡ በትግራይ ህዝብ ላይ ጥሎት የነበረው የሸቀጦች ክርከላንም ተቃዋሚዎቹ አውግዘዋል። ተጨማሪውን ይዘናል። አቶ ታዬ ደንደዓ ወደ ማረሚያ ቤት እንዲወርዱ ታዘዘም። ፍርድ ቤቱ ይህንን ትዕዛዝ የሰጠው ብልጽግና እና ተቋርጦ የነበሩ ሁለት ክሶች እንደገና ማንቀሳቀሱን ተከትሎ ነው። ሌላኛው መረጃችን ነው። በጋዛ የእርዳታ ማከፋፊያ ላይ የተፈጸመው የፍልስጤማውያን ግድያ ምርመራ እንዲጀመር ተጠየቀም። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ ኑ ስንላቸው አራት ኪሎ መስሏቸው አኮረፉ ብለዋል። ለምንሰራው ስራ ሁሉ የዳቦ ስም እየወጣ የማጥላላት ተግባር እየተፈጸመብኝ ነው ሲሉም አክለዋል። የሀገር የቆየ ጥሪትን በማሟጠጥ አሊያም በምን ማስያዣ እንደሚመጣ የማይገለጽ የአረብ ሀገራት ገንዘብ ወይንም ደግሞ ኢትዮጵያን በማስያዝ የሚገባና አይኤምኤፍ ገንዘብን አገዛዙ በአመዛኙ እየዋለ ያለው በእንዴት ያሉ ተግባራት ላይ ነው የሚለው ተደጋግሞ የሚቀርብ ጥያቄ ነው። ምላሹም እምብዛ ማሻሻም አይሆንም። ጦር መሳሪያ፣ ፓርክ፣ መናፈሻ፣ ፋውንቴን ከተሻለ ደግሞ የመንገድ እድሳት የሚል ነውና አስገራሚው ነገር መንገድ ስለሰራው በሰላማዊ ሰልፍ አወድሱኝ የሚል ቅስቀሳ እንደ ጎንደር እና አዲስ አበባ ባሉ ከተሞች ከሰሞኑ ሊደረግ መዘጋጀቱ ነው። በህዝብ ገንዘብ መንገድ ላይ እድሳት ስለማካሄድ ሰላማዊ ሰልፍ የሚጠራ አገዛዝ መሪ የሆኑት ጠቅላይ ሚኒስትር አብይ አህመድ ደግሞ እየደረሰባቸው ባለው ትችት መማረራቸውን ትናንት ወደ ሀላባ ተጉዘው ሲናገሩ ተሰምተዋል። ቁጭ ብለው ሳይ ይሰሩ፣ ይተቹናል፣ ይረግሙናል፣ ያራክሱናል፣ ያጥላላሉ፣ ለስራዎቻችንም የዳቦ ስም ያወጣሉ። እኔ በራሴ ገንዘብ እየሰራሁ ነው፣ እስኪ እናንተም ስሩ በማለት የማይሰሩ ነገር ግን ለሚጀመሩ ስራዎች ሁሉ የዳቦ ስም የሚያወጡ ሰዎች አሉ። ጅምሮቻችንን በማጥላላት በመውቀስ፣ በማራከስ ብዙ ደክማችኋል እና ብዙ ተላግማችኋል፣ ብዙ የዳቦ ስም አወጣችኋል። ለአቃቂር እንዲመቻችሁ ሰርታችሁ አሳዩ። ከኛ የተሻለ ነገር ሰርታችሁ አሳዩን። ይሄ በመንግስት እየታየ ይሰራል። በራስ የገንዘብ የሚለው ብልጽግናዊ ቀልድ እንዳለ ሆኖ ጠቅላይ ሚኒስትሩ ከውስጥም ከውጭም ሆነው ትችት ይሰነዝራሉ የሚሏቸውን ሰዎች ሲወቅሱ ግን ይህ የመጀመሪያዋቸው አይደለም። ስለ ሰብአዊ መብት ጥሰት የማያነሱባቸው፣ ስላደረጉት ጦርነትና ስለሚያስገድሉት ህዝብ የማይሞግቷቸው፣ የህዝቡን ችግር ሳይሆን የእርሳቸውን ህልም እያነሱ የሚያወድሷቸው ልሳናት ላይ እየቀረቡ ንቅል ምሁራን በማለት ተቾቻቸውን ሲገልጹ የተሰሙትን በቅርቡ ነው። ይህንን ያሉት በየቤቱ በቅርቡ ሮቦት ይገባል የሚል ማብራሪያን ቀረቡበት ልሳናቸው በኩል ነበር። አሁን ደግሞ ለቀጣይ ቀናት ባገዛዙ ልሳናት በጋራ የሚተላለፍ ቃለ ምልልስ ያደረጉ ሲሆን ካነሷቸው ጉዳዮች ውስጥም ለውጥ በሚሉት የነውጡ ጅማሮ ወቅት ከውጭ እንዲገቡ ፈቀድኩላቸው ያሏቸውን አካላትን የተመለከተውም አንዱ ነው። ጠቅላይ ሚኒስትሩ ኑ ወደ ሀገራችሁ ግቡ ስንላቸው አራት ኪሎን የምንሰጣቸው መስሏቸው ተሳሳቱ ሲሉም ነው የሚናገሩት። አንዳንዶች እጃችን ላይ የግል ምን እንዳጠበቁ ያ የጠበቁትም ምንዳ ከእጃችን ሲያጡ አቆሩ። ኑ ሲባሉ፣ ግቡ ሲባሉ፣ አብረን እንስራ ሲባሉ ኑ የተባልነው አራት ኪሎ ነው ብሎ ያሰቡ ሰዎች ሳት አቶ ታዬ ደንደዓ ወደ ማረሚያ ቤት እንዲወርዱ ታዘዘም። ፍርድ ቤቱ ይህንን ትእዛዝ የሰጠው ብልጽግናው ተቋርጠው የነበሩ ሁለት ክሶች እንዳግም ማንቀሳቀሱን ተከትሎ ነው። ሀሳብን አብዝቶ የሚፈረው አገዛዙ አቶ ታዬ ለወራት ታስሮ ከተፈቶ በኋላም ዝምታን ይመርጣሉ የሚል ግምት ያሳደረ ቢመስልም ፖለቲከኛው ግን ከዛ በተቃራኒው አድርገዋል። ከእስር ከተፈቶ በኋላ የሰላማዊ ዜጎችንና የራሱን የመንግስት ሰራተኞችን ጥያቄዎችና የሚፈጸምባቸው ግፎችን በማንሳት በሀሳብ ሞግቶ ተገልጿል በሀሳብ የሞገቱትን እንደ ባጤ ኡርጌሳ ያሉ ፖለቲከኞችን እንዲገደሉ አድርጓል የሚባልለት አገዛዙ አቶ ታየን ደግሞ በድጋሚ አስሯል መግደል የሚያስቡ ሰዎች ፈሪ ብቻ ሳይሆን ቅዘናሞች ናቸው ምክንያቱም ሰው መግደል ሰው ኢሊሚኔት ማድረግ ምናልባት ነገ መጥቶ ኮንፍሮንት እንዳያረገኝ የሚል የዛሬ ፍራቻ ብቻ ሳይሆን የሚሻገር ፍራቻም ጭምር። እንዲህ ይባልለት የነበረ ሁነት በሀገሪቱ የመጣ ዘንድ ከታገሉት ውስጥ አንዱ እንደሆኑ የሚነገርላቸው አቶ ታዬ ደንደዓም አሁን የዚህ ስርዓት ሰለባ ሆነው ዛሬም አገዛዙ ፍርድ ቤት አቅርቧቸዋል። ፋኖና ሸኔን በመደገፍ የእነዚህን ኃይሎችን ፕሮፓጋንዳም ተቀባይነት እንዲያገኝ በማሰብ በራሳቸው ስም በተከፈተ ማህበራዊ ሚዲያ የፕሮፓጋንዳ መልክቶችን ያስተላለፉ ናቸው የሚለው ክስ ደግሞ አንዱ እንደሆነ ይታወቃል። የሆነ ሆኖ አቶ ታዬ ጉዳያቸውን በማረሚያ ቤት ሆኖ እንዲከታተሉ ትዕዛዝ በመስጠት ፍርድ ቤቱ የመከላከያ ምስክርን ለመስማት ለሰኔ 30 ተለዋጭ ቀጠሮ ሰጥቷል። ኢሳያስ አፈወርቄ ከጀነራሉ ማስጠንቀቂያ ደርሷቸዋል። ይህ የጀነራሉ ማስጠንቀቂያ የተሰማው ጠቅላይ ሚኒስትር አብይ አህመድ ለሌላኛው ጀነራል ከኤርትራና ግብፅ ጋር መስራት አቁም የሚል ተማጽኖ በላኩ ማግስት ነው። ትናንት የደህንነት ሹሙ ሬድዋን ሁሴንና አቶ ጌታቸው ረዳም ወደ ፖርት ሱዳን አምርተው እንደነበር የሚታወቅ ሲሆን ጠቅላይ ሚኒስትር አብይ ምልት ጀኔራል አልቡርሃን በነሬድዋን በኩል የላኩት የፖስታ ደብዳቤ በቀዳሚነት የጀኔራሉ አስተዳደር ከሻዕቢያ ጋር ያለው ግንኙነትን እንዲያቆም የሚጠይቅ ነው። የሱዳኑ ጀኔራል ይህንን ጥያቄ በአውንታ መቀበላቸውን ምንጮቻችን ዋቢ አድርገን መዘገባችንም አይዘነጋም። ለዚህኛው የጀኔራል አልቡርሃን አውንታዊ ምላሽም ብልጽግና ከመሐመድ ቢን ዛይድ ጋር ለማስታረቅ ይሰራል የሚል ቃል እንደተገባና ይህንኑ ሀሳብንም እንዳቀረቡም እንደዚሁ በተመሳሳይ እለት የተባበሉት አረብ ኤምሬቶችና የምስራቅ አፍሪካ ወኪሏ የሚባልለት የአራት ኪሎ አስተዳደር እንደሚደግፉት የሚነገርለት የፈጥኖ ደራሽ ኃይሉ መሪ ጀኔራል ሀምዳን ዳጋሎ ሀሚቲ መግለጫ ሰጥቷል። በዚህ ወደ ሀያ ደቂቃ በሚቀርብ መግለጫቸው ማስጠንቀቂያ ካስተላለፉባቸው ጉዳዮች ውስጥ አንዱ ኤርትራን የተመለከተውም ሆኗል። የኢሳያስ አፈወርቄና ኤርትራን ስም እያነሱ ሲያስጠነቅቁም ነው የተደመጡት። ኢሳያስ አፈወርቄ የአልብሩሃን ጦር በኤርትራ ውስጥ የስልጠና ቦታ በመስጠት ጭምር በጦርነ ጣልቃ ከመግባት ጀምረው ጀኔራል ሀሚቲን እስካሁን አለመገደሉ ይገርመኛል እስከ ማለት መድረሳቸውም የሚታወስ ነው። በቅርቡ በፖርት ሱዳን ፈጥኖ ደራሽ ኃይሎ የድሮን ጥቃት ሲያደርስም አልብሩሃን የኢሳያስን ድጋፍ በተለይም በባህር ዳርቻዎች ጥበቃ ላይ ማቅረባቸውን ተከትሎ ሀሚቲ ማስጠንቀቂያ አስተላልፈው ነበር። ትናንት እኚህ ጀኔራል ሲከሱ የተሰሙት የአስመራውን አገዛዝ ብቻ ሳይሆን ከአፍሪካ ቀንድ ግጭቶች ጀርባ በተዘዋዋሪ አሊያን በቀጥታ የማትጠፋው ግብፅንም ጭምር ነው ስምንት የጦር ኮርዶፋን ከነ ፓይለቶቿ በማስገባት ኮርዶፋን እና ዳርፉልን ለመደብደብ ተባብራለች በማለት በትናንት ናው ዕለት የጠቅላይ ሚኒስትር አብይ አህመድ መልእክተኞች ለጀነራል አልብሩሃን በፖርት ሱዳን ካነሷቸው አጀንዳዎች ውስጥም ሱዳን ለግብጽ መሬት ልታከራይ ነው የሚል ሰነድ አግኝተናል የሚለው አንዱ ሲሆን ይህንን ከካይሮ ጋር የሚደረግ ግንኙነትን እንድታቆሙ በሚል ተማጽኖ ማቅረባቸውንም መዘገባችን የሚታወስ ነው። ይህንን ጉዳይ አስተያየት ሳይሰጡበት ያለፉት ጀነራል አልብሩሃን ከሻቢያ ጋር ያላቸውን ግንኙነት ለማድረቅ ናም ከኢምሬቶች ጋር ለመታረቅ ያላቸውን ፍላጎት ገልጸው ነበር። የሸኟቸውም ብልጽግናና እና ሻቢያ ትግራይን የጦርነት አውድማ ለማድረግ ከጫፍ ደርሰዋል አልተባለም። ይህ በእንዲህ እንዳለ አገዛዙ በቅርቡ በትግራይ ሕዝብ ላይ ጥሎት የነበረው የሸቀጦች ክልከላ ተቃዋሚዎች አውግዘውታል። የብልጽግናው መንግስት ልክ በአማራና ኦሮሚያ ክልሎች አማራን በአማራም ኦሮሞንም በኦሮሞ በሚል ሚሊሻዎችና ታጣቂ ኃይሎችን እያደራጀ እንደሚያዋጋው ሁሉም አንድነት የነበረው ኃይል በመሆኑ አደጋ ደቅኖ ቆይቷል የሚለው የትግራይ ክልልንም በፖለቲካም በትጥቅም የመከፋፈል ስራ ላይ ተጠምዷል። የፖለቲካ ልዩነቱ አደባባይ ከወጣም ሰነባብቷል። አሁን ደግሞ ከትግራይ ሰራዊት በትይዩ በአፋር ክልል ታጣቂ ኃይልን እያደራጀ እያስታጠቀ ስለመሆኑ ዓለም አቀፍ የመገናኛ ብዙሀን እየዘገቡት ያለ ጉዳይ ነው። ከዚህ ጎን ለጎን ደግሞ የጥፋትና የጭፍጨፋ አጋሩ ከሆነው ሻዕቢያ ጋር ህወሀት ግንኙነት መስርቶብኛል በሚል የትግራይ ህዝብ የዕለት ጉርስ የሆነ አትክልትና ፍራፍሬን አንድ ሳምንት ለሚጠጋ ጊዜ መንገድ ዘግቶም ከልክሎ እንደነበር የሚታወስ ነው። ከትናንት በስቲያ ጄኔራል ታደሰ ወርድ እና ኮሚሽነር ደመላሽ ገብረ ሚካኤል ካደረጉት ንግግር በኋላ መንገዱ መከፈቱ ቢገለጽም የአገዛዙን ፍላጎት ያሳዩ ሁኔቶች ግን ከሸቀጣሸቀጥ እስከ ነዳጅ ድረስ ባለፉት ሳምንታት የታዩባቸው ናቸው። ይህንን ተከትሎም አረናም የትግራይ ነጻነት ፓርቲና ባይት ሆና የፌደራል መንግስቱ ወደ ትግራይ የሚገቡ ሸቀጦችን በጫኖ ተሽከርካሪዎች ላይ የጣሉ እገዳ አውግዘዋል። እገዳው በትግራይ ህዝብ ላይ ዳግም ኃላፊነት የጎደላቸው ተግባራት ሊፈጸሙ ይችላሉ የሚል ስጋትን ፈጥሯልም ብለዋል ይችላል በህወሀት ምክንያት ጠቅላላ ህዝቡን መቅጣት ፈጽሞ ተቀባይነት የሌለውም አደገኛና ቀውሱንም ለራሳቸው አላማ መጠቀም ለሚፈልጉ ኃይሎች የልብ ልብ የሚሰጥ ድርጊት እንደሆነ ፓርቲዎቹ በመግለጫቸው ጠቁመዋል የፌደራል መንግስቱና ህወሀት በትግራይ ክልል አካታች አስተዳደር እንዳይመሰረት አድርገዋል በማለት የከሰሱት ፓርቲዎቹ ህወሀት ለጠባብ አላማው በህዝብ ውስጥ መደግበቅን እንዲያቆም የፕሪቶሪያ ሰላም ስምምነት ሙሉ በሙሉ እንዲተገበርና በክልሉ አካታች አስተዳደር እንዲቋቋም ዓለም አቀፍ ግፊት እንዲደረግ ጥሪ አቅርቧል። የበንዴ እንዳለ ሳልሳይ ወያነ ፓርቲ ደግሞ ትግራይን የጦርነት አውድማ ለማድረግ የሚጥሩ አካላት ከድርጊታቸው እንዲታቀቡ አስጠንቅቋል። ፓርቲው የሻቢያው መንግስትና የብልጽግናው አስተዳደር ካሉበት የፕሮፓጋንዳ ጦርነት በመነሳትና የሁለቱ መንግስታትን ባህሪ በመረዳትም ከጦርነት ጫፍ ላይ ስለመድረሳቸው እንደሚገመት ገልጾ ጦርነቱ ከተጀመረ የትግራይ ሕዝብን በእጅጉ የሚጎዳ ይሆናል ሲል አሳስቧል። ስለሆነም በየዕለቱ እየተባባሰ የሚገኘውን ይህንን ተግባር እንደሚያወግዝ የገለጸው ፓርቲው ሁለቱም መንግስታት በውይይትና በሰላማዊ መንገድ ችግሮቻቸውን እንዲፈቱም ጠይቋል። በክልሉ የጎሳ ግጭት ለመቀስቀስ እየተሞከረ ነው ተባለም። አጎራባቹ ክልል ደግሞ የግዛት መስፋፋት እያደረገ ነው ሲል ድርጅቱ ገልጿል። ጋዜጣው በበኩሉ ሙስጠፋ መሐመድ እንደ አብዲሌ የሚል ሀተታን ይዞ ወጥቷል። ከብልጽግናው መንግስት ጋር በ2011 በአስመራ የሰላም ስምምነት ተፈራርሞ ወደ ሀገር የገባው ኦብነግ አገዛዙን መሰረታዊ የሚባሉ ጥያቄዎችን በመጠየቁም ቲዩ የብልጽግና ኦብነግን ከመፍጠር ጀምሮም የተለያዩ ጥቃቶች እየደረሰበት እንደሆነ ይገልጿል ኦብነ ለመጀመሪያ ጥቃት የተከፈተብን አንደኛ የመንግስት የትወና መድረክ የሆነው የምክክር ኮሚሽኑን አልሳተፍም በማለታችን ነው። ሁለተኛ የሶማሌ ሕዝብ ሀብትና ሉዓላዊነትን በተመለከተ በመከላከላችን እንዲሁም የሰላም ስምምነቱን የሚጥሰውን የመንግስትን ድርጊት በመቃወምና በማጋለጣችን ነው በማለትም ያብራራል። በአሁኑ ወቅት ምርጫ ቦርድ ህዝቡን ለማይወክል አንድ አንጃ እውቅና በመስጠት ግንባሩን ለማዳከም ጥረት በማድረግ ላይ ነው በማለት የወቀሰው ቡድኑ በቦርድ ውሳኔ ዙሪያ ህጋዊና ፖለቲካዊ እርምጃዎችን እንደሚወስድም ገልጿል። ኦብነግ ሌላኛው ያነሳው ጉዳይ በጎረቤት ክልል የግዛት ማስፋፋት እየተከናወነ ነው የሚለውን ነው። በስም ያልጠቀሳቸው የሶማሌ ህዝቦች አጎራባች የሆኑ ብሔረሰቦች ወደ ሶማሌ ክልል ከሚያደርጉት የግዛት ማስፋፋት ሊቆጠቡ ይገባል። በማለትም አሳስቧል። በቅርቡ እንደ ሞያሌ እና ድሬዳዋ ባሉ አካባቢዎች ካለው ውዝግብ ጋር በተያያዘ የወጡ የፓርቲዎቹ መግለጫዎች ይታወሳሉ። ግንባሩ የሙስጠፋ መሐመድ አስተዳደር በከልሉ የጎሳ ግጭትን ለመቀስቀስ እየሰራ ይገኛል ሲልም አክሏል። በእርግጥም የጅግጅጋው አስተዳደር የሚፈጽማቸው የቅርብ ጊዜ ድርጊቶች ግድያ፣ አፈናና እስራት እንደዚሁም እንግልት ስለመሆናቸው ተሰውሏል። ከዚህ ጋር በተያዘም ሪፖርተር ጋዜጣ ላይ የወጡ ሐተታ ደግሞ ሙስጠፋ መሐመድ እንደ አብዲ ኢሌ የሚል ይዘት ያለው ነው። በእርግጥ የክልሉ ርዕሰ መስተዳደር ከሰሞኑ ከቢቢሲ ጋር በነበራቸው ቆይታ የቀድሞ ርዕሰ መስተዳደር አብዲ መሐመድ ዑመር አብዲ ኢሌ ከስር መለቀቃቸውን ተቃውሞ የአብይ አህመድን ውሳኔም ነቅፈው እስር ይገባዋል ሲሉ ገልጸው ነበር። ጋዜጣው ላይ የወጣው ሀተታ ደግሞ ሙስጠፋና ለምን ከስር ተለቀቁ የሚሏቸው አብዲ ኢሌ መንገድ አንድ ስለመሆኑ የሚጠቅስ ነው። የቅርብ አብነቶች ውስጥ የ16 ዓመቱ ታዳጊ አብሽር አብዱልከሊግድ ወያን አንስቶም አብዲ ኢሌም የኒህን ርዕሰ መስተዳደር ወንድም ሞት ተከትሎ አባቱ እንዲናገር ማድረጋቸውን ያስታውስናም ከሰሞኑ የዚህን ታዳጊ አባት አቶ ሙስጠፋ በቴሌቪዥን እንዲወጡ አድርገው ጉዳዩ ከመንግስት ጋር ተነጋግሮ መፈታቱን በይፋ እንዲገልጹ አስደርገዋል። የታየው ቪዲዮ ላይ ግን የወላጅ አባት የደረሰባቸውን ማስፈራሪያና ጭንቀት እንደዚሁም ያለፈውን ጭቆና የሚያስታውስ ነበር ሲል ያብራራል። በአብዲ ኢሌ ጊዜ ጠንካራ ትችት ያቀርቡ የነበሩት ሙስጠፋም አሁን ትችትን ሁሉ በእ ስርና በኃይል እርምጃ የማፈን ሂደት ውስጥ መሆናቸውን ያስቀምጣል። ግድያን የተቃወሙም ፍትህ የጠየቁ አንቂዎችን መታሰር ባለሀብቶችን ጭምር ርማት እንዲደረግ በመጠየቃቸው ከስራና ንብረታቸው እንዲታገዱ መደረግን ጨምሮ የተለያዩ ተግባራት እየተፈጸሙ እንደሆነ በማከል በየክልሎቹ ጣልቃ በመግባት የሚታወቀው የአራት ኪሎ መንግስት በቅርብ ጊዜ በተነጻጻሪነት ብዛም ጣልቃ ያልገባበት አስተዳደር የሙስጠፋ መሐመድ ቢሆንም ኮሜንት መጻፍ ያሳስራል ሲሉ የተሰሙት ሲያራመድ ግን ይህን እንደ አጋጣሚ በመጠቀም ለጭቆና እያዋሉት ስለመሆኑ ነው ያተተውም። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውሳኔ ከትግራይ ምላሽ ተሰጥቷል። የትግራይ ሕዝብን እምነትና ታሪክን ለማጥፋት የተደረገ ውሳኔ ነው ሲሉም የክልሉ የሃይማኖት አባቶች ገልጿል። በቅርቡ ምላተ ጉባኤውን ያካሄደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ በትግራይ ክልል ደቡባዊ ዞን የማይጨው ሀገረ ስብከት ሲተዳደሩ የነበሩ ስድስት ወረዳዎች ማለትም ያላማጣ ከተማም፣ አላማጣ፣ የኮረም ከተማ፣ ኦፍላ፣ ባታ፣ ጨርጨር በልዩ አደረጃጀት ራሳቸውን ችለው አንድ ሀገረ ስብከት ሆኖ እንዲተዳደሩ በሚል መወሰኑ የሚታወስ ነው። ለዚህ ምላሽ የሰጠው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ጽፈት ቤት ሀገረ ስብከት የሚቋቋመው መንግስት ዞን አድርጎ ሲያዋቀር መሆኑ እየታወቀም በጉባኤው ላይ አጀንዳ ተደርጎ እንዲያዝ በማድረግና ከሚመለከተው የመንግስት አካል ጋር ተነጋግረናል፣ ተረዳድተናል በሚል አሳሳች መረጃ በማቅረብ እንዲወሰን ተደርጓል ብሏል። በጉባኤው ላይ የተላለፈው ውሳኔ ትክክል አይደለም፣ ችግር ይፈጥርብናል የሚል ተቃውሞ በተወሰኑ የቤተክርስቲያኑ አባቶች ሀሳብ ቀርቦበት እንደነበርም ጠቁሟል። ነገር ግን ሲኖዶሱ የትግራይ ግዛታዊ አንድነትን በመጣስ ሀገረ ስብከት እንዲቋቋም ተደርጓል ሲል የክልሉ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ ጽሕፈት ቤት ባወጣው መግለጫ የገለጸ ሲሆን በዚህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ ውሳኔን ነው አልቀበለውም ያለው። ከህግና አሰራር ባፈነገጠ መልኩ ሆነ ተብሎም የግዛት መስፋፋት ለማካሄድ የተቋቋመ ሀገረ ስብከት በመሆኑም የትግራይ ህዝብ እንዲቃቆመው መንፈሳዊ ጥሪ እናቀርባለንም ብሏል። ለትግራይ ጊዜያዊ አስተዳደር ባቀረበው ጥሪም በክልሉ ያለውን ወቅታዊ ሁኔታ ተጠቅመው ሁከትና ግርግር እንዲፈጠር ለማድረግ የተወሰነ ውሳኔ መሆኑን በመገንዘብ ተግባር ላይ እንዳይውል ኃላፊነቱን እንዲወጣ ሲል ጠይቋል። የትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ ጽሕፈት ቤት በመግለጫው ከባለፈው ስህተታቸው ያልተማሩ ሲል የገለጻቸው የቤተ ክርስቲያኑ አባቶች የአማራና የትግራይ ህዝብን ግንኙነት ሰላማዊ እንዲሆን ከማድረግ ይልቅ አሁንም ቅራኔ ውስጥ እንዲገባና ልዩነቶች ለማስፋት እየጣሩ ነው ሲልም ኮንኗል። የሲኖዶስ ውሳኔ የሁለቱ ህዝቦችን የማይጠቅመው መሆኑን ተረድቶ እንዲቃወም ሲልም ጽሕፈት ቤቱ በመግለጫው ለአማራ ህዝብ ጥሪ አቀርቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ውሳኔው የሚያመጣውን ችግር ተገንዝቦም ያሳለፈውን ውሳኔ በድጋሚ ሊያጤነው ይገባል ሲልም አሳስቧል። ውሳኔውን የማያርም ከሆነ ግን ይህን ተከትሎ ለሚመጣው ችግር ተጠያቂው ቅዱስ ሲኖዶስ መሆኑን አስቀድመን ልናሳውቅ እንወዳለንም ብሏል። በተጨማሪም መግለጫው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶች በትግራይ በተካሄደው ጦርነት ወቅት በህዝቡ ላይ ግፍ እንዲፈጸም ተባባሪ ነበሩ ሲል በድጋሜ ኮንኗል። የተባበሩት መንግስታት ድርጅት በጋዛ የእርዳታ ማከፋፈያ ላይ የተፈጸመው የፍልስጤማውያን ግድያ እንዲመረመር ጠየቅም። ከቀናት በፊት በጋዛ የእርዳታ ማከፋፊያ አቅራቢያ እርዳታ ሲጠባበቁ በነበሩ በሺዎች የሚቆጠሩ ፍልስጤማውያን ላይ የእስራኤል ወታደሮች ተኩስ ከፍተው ግድያዎችን ፈጽመዋል የሚሉ ዘገባዎች ተሰራጭተው ነበር። ራፋ በሚገኘው በአሜሪካና በእስራኤል የሚደገፈው የጋዛ ሰባዊ ፋውንዴሽን ማዕከል እርዳታ ሲጠባበቁ የነበሩ እማኞችም እንደተተኮሰባቸው ተናግሯል። ዓለም አቀፉ ቀይ መስቀል ደግሞ 179 ተጎጆዎችን ሆስፒታሉ እንደተቀበለ ገልጾ ከነዚህ ውስጥ 21 ሰዎች መገደላቸው ሲሆን አክሏል። በሐማስ የሚመራው የሲቪል መከላከያ ኤጀንሲ የተገደሉ ፍልስጤማውያን ቁጥር ሰላሳ አንድ አድርሶታል። የእስራኤል ጦር በበኩሉ ወታደሮቹ በእርዳታ ማከፋፈያው ማዕከል ወይም አቅራቢያ ላይ በሲቪሎች ላይ ታኩስ ከፍተዋል መባሉን አስተባብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በሰጡት መግለጫም በጋዛ እርዳታ ሲጠባበቁ የነበሩ ፍልስጤማውያን መገደላቸውና መቁሰላቸው በከፍተኛ ሁኔታ አስደንግጦኛል ብለዋል። በእነዚህ ክስተቶች ላይ አስቸኳይና ገለልተኛ ምርመራ እንዲካሄድና አጥፊዎችን በህግ እንዲጠየቁ ጥሪ ያቀርባለሁ ሲሉ ማክሏል። የእስራኤል የውጭ ጉዳይ ሚኒስትር ለአንቶኒዮ ጉቴሬስ አስተያየት ምላሽ የሰጡ ሲሆን አሳፋሪ በማለት ነው የገለጹት። ዋና ጸሐፊው ሐማስን ባለመጥቀሳቸውም ተችተዋቸዋል። ሰብአዊ እርዳታ በአሁኑ ወቅት የሚከፋፈልበት መንገድ ተቀባይነት የሌለውና ሰብአዊነትን የሚያወርድ ነው ሲሉ የመንግስታቱ ድርጅት የሰብአዊ መብት ኃላፊ ለቢቢሲ ተናግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር።